አብይ አህመድ የሚባል በመሃል መጣ፣ ሴጣን ሆነባቸው። ማወዳደሪያ አይደለም፣ ፈርዖን ሙሴን እንዳሳደገው ማለት ነው። ማወዳደሪያ አይደለም፣ ምሳሌውን ለመጠቀም ብዬ ነው። ሴቶቻችን ተደፈሩ ነው የሚባለው። አልተደፈሩም አሉ ልመኔ ማረጋገጫ ሰጥቻለሁ። አስራ ስድስት የሚሆኑ የኔ ወታደሮች ደፍሮም ቀጥቻቸዋለሁ። ስለ ጄኖሳይድ ወኔ ካላቸው የመጀመሪያውና ዋነኛው ከማንም በላይ ሶስተኛው ወገንም ያጠናው የኤርትራ ሰራዊት እንዲህ አደረገ እንዲህ አደረገ ተብሎ ሰቨን ፐርሰንት ሬፕ ሉቲንግ እና ይሄ ጄኖሳይድ የፈጸሙት እነሱ ናቸው ተብለው ቲፒኤልኤፍ ይሄን ተቀብሎ ለተባበሩት መንግስታት ደብዳቤ ጽፏል። አሁን ከኤርትራ መንግስት ጋር ጋብቻ ፈጥረዋል እየላላሳል ለጄኖሳይድ ከቆሙ ምን ነውጽ ፈጠሩ? የኢትዮጵያ ሰራዊትንም ከሰዋል፣ የኤርትራ ሰራዊትንም ከሰዋል። መከላከያ ሰራዊት የሆነ የኢትዮጵያ መንግስት ወጥቶ በአደባባይ አልተናገረም። ነገር ግን ያልተናገርናቸው እዚህ መድረክ ላይ ለመናገር የሚሰቀጥጡ ነገሮች አሉ። የፍቅር አገር ከተገኘ አብይ አህመድ የሚባል በመሃል መጣ። ሴጣን ሆነባቸው። አብሮ ያደገ ምን እንደሚያስቡ የሚያውቅ ስልታቸውን የሚያውቅ በራሱ በኢህአዴግ ውስጥ አድርጎ ማወዳደሪያ አይደለም፣ ፈሪዖን ሙሴን እንዳሳደገው ማለት ነው። ማወዳደሪያ አይደለም፣ ምሳሌውን ለመጠቀም ብዬ ነው። እና እኔ ከሙሴ ጋር ላወዳድረው አይደለም ክቡር ጠቅላይ ሚኒስትርን። ነገር ግን በራሱ በኢህአዴግ ውስጥ ያድረው መጨረሻ ላይ አሸንፋቸው ራሳቸው የኢህአዴግ አባል ድርጅቶች መረጡት። ሲመርጡትም ኖሚኔት ሲያደርጉ ወይም ለጠቅላይ ሚኒስትር ይሆናል ተብሎ ሲጠቆም፣ ለጥቆማ ማንም አራት ደቂቃ በላይ አይፈጅም። ይሁን አይሁን በእጅ ብልጫ ነው። አንድ አራተኛ ካገኘ ይወዳደራል። አራት ሰዓት ተኩል ነው የቆዩበት፣ እሱን ለኖሚኔሽን ለማቅረብ ማለት ነው። ዋና ተቃዋሚ ደግሞ ተከራካሪ ማን ነው? ቲፒኤልኤፍ ወያኔ ከዛ በኋላ የመጨረሻ የሆነው ነገር ምንድን ነው? ዶክተር አቢይ አህመድ ተመረጠ። እሱ ከተመረጠ በኋላ ዜን የቲፒልፍ ቆመቆሮች እና ፍሌክሲቢሊቲ የሌላቸው ጋሻና ጎራዴ አነሱ። አካኪ ዘራፋሉ። እኔ ነኝ እንጂ አንጋሽ ማን አንጋሽ አደረጋችሁ የሚል ነገር አነሳ። ምክንያቱም ቲፒኤልኤፍ እጁ ያልደረሰበት ክልሎች የሉ አንጋሽ ነው የነበረው። ቲፒኤልኤፍን ወደ ጠመንጃ አፈሙዝ ወይም ደግሞ በመድረክ ያላገኘው የፖለቲካ ጥያቄ ነገር ግን ደግሞ በጠመንጃ አፈሙዝ ሊያገኝ በረሃ የሚያስገባው አንድም የጠብታ ያክል ጥያቄ አልነበረውም፣ አልነበረውም። አንጋሽ እኔ ነኝና ከኔ ውጭ ማንም አንጋሽ የለም በሚል ምክንያት ነው ወደዚህ ጦርነት የገባው። በነገራችን ላይ ስልሳ ሰባት ዓመት ምረትም እኮ ወደ በረሃ የገቡበት ይኸው ነው። ገና ደርግ ስልጣን እንደያዘ አይደለም እንደ ወደ በረሃ የገቡት። ምን አደረገ ደርግ? በትግራይ ውስጥ ምን የተፈጠረ ነገር አለ? ዘራፍ አካኪ ዘራፍ ተብሎ ሰባት ሰዎች በተሰበረ ሽጉጥ በአስር ምናምን ተብሎ የተገባው ሌላ። የምንድን ነው የሚባለው? ይሄ ሂድን አጀንዳ አለው ስለዚህ አሁን እነሱን ወደ በረሃ እንዲገቡ የሚያደርጋቸው የጠብታ ያክል ፖለቲካል እንትን ኮዝ የለው። እኛ አንጋሽ ነን፣ እናንተ እኛን ጥላችሁ የምታነክሱ ከሆነ እናሳያቸዋለን ተብሎ ነው የገቡት። ምንም በጠመንጃ ፉፉስ ያኔ ቀርቶ በማንኛውም ጊዜ በኢትዮጵያ ውስጥ በጠመንጃ አፈሙዝ ልትመልሽ የምትገደጂበት ምንም አይነት ፖለቲካ ጥያቄ የለም፣ ዛሬም ይሁን ያን ጊዜ። ስለዚህ ቲፒለት አንጋሽ ነኝና አንጋሽነትን ይመልሳለ ብሎ ነው የገቡት። ሌላ ነገር የለው ከዛ ውጭ። የእኛ ሰራዊት፣ የኢትዮጵያ ሰራዊት በትግራይ ህዝብ ላይ ሬፕ አልፈጸመም፣ ጀኖሳይድ አልፈጸመም። ይሄ ሰራዊት ድሮን የሚያውቁታል እኮ ሀያ አንድ ዓመት አብሮ ኖረዋል እንደ ባሪያ ሲያገለግል የነበረ ነው። እንደ ባሪያ ሲያገለግል የነበረን ሰራዊት አብሮ ተኝቶ እኮ ነው ያጠቁት። አብሮ ተኝቶ እኮ ነው ያረዱት። የራስህን ቋንቋ የሚናገር ሰው ለይታ አውጥተ ሀያ አንድ ዓመት ያገለገለህን ድንበር የሚጠብቀውን አብሮ ተኝቶ አርደውት ከዛ በኋላ ሌላውን የሰራዊት የሕግ የበላይነትን ሊያስከብር የመጣ ጆኖሳይድ ፈጸመ ይሉናል። በሌላ መንገድ የያዟቸው ወታደሮችን አስፓልት ላይ አስተኝተው እንዴ! ይሄ እኮ በዓለም ላይ ታይቶ የማይታወቅ በሲኖ ትራክ እኮ ነው ሄዱባቸው፣ ጭንቅላታቸውን እያፈነዱ፣ ሆዳቸውን እያፈነዱ። ይህን ምን እንበለው? ምን እንበለው? ይሄንን እንዴ የኢትዮጵያ መንግስት ያደረጉትን ግፍ ዝም ያለው፣ ሰላም ይፈጠር፣ ግድ የለም መስዋዕትነት ከፍሏል ነው እንዴ? የኢትዮጵያ ብሔር ብሔረሰቦች እናት ልጇን ግንባሯን ስማ፣ ሂድ፣ አገርን ጠብቅ ብላ ልካው ትግራይ ውስጥ ነው ትግርኛ የሚናገረው የወያኔ ሚሊሻ አብሮ የኖረ የሚመራው አብሮ ተኝቶ አርዶ ትሄዳል ምን ይባላል ይሄ ምን አይነት ቁስል ነው የሚፈጠርብን መቼ ነው ይሄን የምንረሳው እድሜ ልካችን አንረሳው ይሄን ፈጽመው ጄኖሳይድ ተፈጸመብን ደግሞ ይላሉ ጄኖሳይድ ተፈጸመብን ይላሉ የኢትዮጵያ የብሔር ብሔረሰብ እናት ልጇን ትግራይ ላለ የላከች ዳር ድንበርን የሀገርን ዳር ድንበር ተከላከለ ያለች ምን ትል ይሆን ልጇ በሲኖትራክ ድንበሯን ሲከላከል በጥላት ግንባሩ የተመታ ሳይሆን በራሱ ወገን ሲኖ ትራክ ሲጨፈጨፍ በራሱ ወገን አብሮ ተኝቶ ሲታረድ የሰማች ምንድነው ነው የምትለው ምን ልትል ነው የኢትዮጵያ መንግስት ወደ ሰፊ ነው ይሄንን ደጋግሞ አላነሳም። እኔ ካልሆንኩ በስተቀር ለአምስት ዓመት አላነሳም። የኢትዮጵያ መንግስት ይሄ ይለፍ፣ ግድ የለም ሰላም ይምጣ ከማለት ውጭ አንድ ቀን ሰው አደባባይ ወጥቶ እንዲህ ተደርገናል አልተባለም። ጆኔታ ተፈጸመብን ተብሎ የኢትዮጵያን ሰራዊት ጨለማ ጥላሸ ሲቀቡት አንድ ቀን መከላከያ ሰራዊት የሆነ የኢትዮጵያ መንግስት ወጥቶ በአደባባይ አልተናገረም። ነገር ግን ያልተናገርናቸው እዚህ መድረክ ላይ ለመናገር የሚሰቀጥጡ ነገሮች አሉ። ሴቶቻችን ተደፈሩ ነው የሚባለው። አልተደፈሩም አሉ ልመኔ ማረጋገጫ ሰጥቻለሁ። አስራ ስድስት የሚሆኑ የኔ ወታደሮች ደፍሮም ቀጥቻቸዋለሁ። ሰላሳ ሺህ የሆነ ከእስር ቤት ወንጀለኛ ፈትቶ መቀሌ ከቶ። የኛ ወታደሮች ሴቶች እኮ የተደፈሩት በብረት ነው በሳንጃ ነው። ምንድን ነው የምትለው ደግሞ ጆኖሳይድ ለኛንዴ? እንዴ ማን ነው ይህንን የተናገረው ማን ነው ይህንን የሚናገረው እኔ ትግራይ ውስጥ የተፈጸሙትን ነገሮች በሙሉ የፍትህ የሽግግር ፍትህ ይፍረደው የተፈጠረውን ነገር የኢትዮጵያ ሰራዊትም ይሄን ፈጽመዋል የሚባለው በሽግግር ፍትህ ይታይ፣ አልደብቅም። ወያኔ ግን ይሄንን ለመክሰስ ሞራል የለውም። አንደኛ ለምንድነው ነው ሁለት ነገር ላነሳ ነው። አንደኛ ወያኔ የኢትዮጵያ ሰራዊት ተጽዕኖ ፈጥሮበት የተንቤን በረሃና ሌሎችን በረሆች በሚገባበት ጊዜ ከዚህ መውጣት ይፈልጋል። ከዚህ ሊወጣ ከሆነ የፈረንጆችን ልብ መማረክ አለበት። የፈረንጆችን ልብ ሊማድርግ ከሆነ የኢትዮጵያን ሰራዊት መወንጀል አለበት። አንደኛ የወነጀለበት ጄኖሳይድ እየተፈጸመብን ነው። እዚህ የዘመተ የኢትዮጵያ ብሔር ብሔረሰብ ነው። ትግሬን ፈልገ ጨርስ የሚል አማርኛ የለም ውሳኔም የለም። ሩልስ ኦፍ ኢንጌጅመንትም የለም። ከዛ በፊት እነሱ ይሄንን እንዴት አመቻችሁ? ወያኔ ወይም ህዝባዊ ወያኔ ሀርነት ትግራይ ማለት ምንድን ነው? የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ወያኔ ማለት ነው ብለው ጨርሰውታል። በዚህ መሰረት ጄኖሳይድ የሚባለውን ነገር በፈረንጆች ጋር በሚቀርብበት ጊዜ ወዲያውኑ ልብ የሚነካ ነገር ነው ይሄ። ቱ ዊን ዘ ሄርት ኤንድ ዘ ማይንድ ኦፍ ዞዝ ዋይት ፒፕል ጀኖሳይት የተፈጸመብን ማለት ያስፈልጋል። አንደኛ ነገር ይሄ ነው፣ ሲቀርጹ ማለት ነው ፕሮፓጋንዳውን። ምክንያቱም ይሄ ምንድን ነው አያም ዘ ዋን ሁ ኢዝ ሪስፖንስብል ፎር ዘን የፕሮፓጋንዳ ምንድን ነው ዴፓርትመንት። ስለዚህ አሁን ይህን ፈጠሩ። አንደኛ፣ ሁለተኛ ሬፕ ነው። ሬፕም እንደዚሁ የፈረንጅ ልብ የሚስብ ነው። እሱንም ፈጠሩ? ሶስተኛ ጅምላ ግድያ ነው። ከዛ በኋላስ ይሄ ነገር የመንግስት ወታደር እስኪፈጽም ድረስ እንዳትጠብቅ እራስህን ፈጽም ነው ያሉት። ከዛ በኋላስ ሰላሳ ሺህ ምንድን ነው የምትለው እስረኛ ነው መቀሌ ውስጥ ያለው ሴት የሚደፍሩት እነሱ ናቸው። በየሆስፒታሉ የኢትዮጵያ ወታደር ሴት ምንድን ነው ደፈረኝ ነው ሚደፍሩት የኛን ዩኒፎርም ለብሰ ነው። ለምንድነው የእኛን ዩኒፎርም የሚለብሱት? ሁሉም ምስቶራችን ትግራይ ነው የነበረው አንድ ጥይት ማዕከል ላይ ወይም አዲስ አበባ ወይም ሌላ ቦታ ላይ አልነበረችምና፣ ዩኒፎርማችንም እዛ ነው ያለው። ዩኒፎርማችን ይለብሳል፣ ሴት ይደፍራል፣ መከላከያ ደፈረ ነው። በሌላ በኩል ለጄኖሳይድ የኤርትራን ሰራዊት እና ለሬፕም የኤርትራን ሰራዊት ይሄ ሉቲንግ ይሄ ዝርፊያን በተመለከተ የኤርትራ ሰራዊት ይከሳሉ። ከዛ ሌላ የኢትዮጵያን ሰራዊት የከሰሉበት ጅምላ ግድያ ነው። ምንድነው ያደረጉት? በሲኖ ትራክ መርገጥ ብቻ እኮ አደለም። ዩኒፎርሙን የያዟቸውን ወታደሮች ዩኒፎርማቸውን አስወልቀው የራሳቸውን ሲቪል ዩኒፎርም አስለብሰው ገደል ላይ አስቀምጠው አማርኛ እየተናገሩ በጥይት እየመቱ ከገደል እየወረወሩ እኒ ነው ይኸው የተገደለው። ይኸው በአማርኛ እንትን ምንድን ነው፣ እንደዚህ አድርጎ ነው ጅምላ ግድያ የሚፈጽሙት ነው ያለው። ምን ተብለዋል? ይቅርታ መንግስት፣ ወንጀሉን እንዲፈጽም እስኪፈጽም ድረስ አትጠብቅ፣ ራስ ፈጽመ መንግስት ነው በል ነው መመሪያው። ራሳቸው ገለው መንግስት ገደለ አማርኛው፣ ዩኒፎርሙ ግን ተበሉ እኛ የምንለሷ የዩኒፎርም አይነት ጫማችን፣ አማርኛችን ቢያንስ ቢያስ በትግርኛ አፉን የፈታ ሰው አማርኛና ወይ እንደኔው ኮልታፋ በአፋን ኦሮሞ አፉን የፈታ ሰው ወይም በወላይትኛ አፉን የፈታ ሰው አንድ ሊሆን አይችልም። ይህንን ደግሞ ለማወቅ ሌላ ምንድነው የስፔስ ሳይንስ ሊሆን አይችልም። ይሄ ነው ፕሮፓጋንዳ የነበረው። ይሄን ራሳቸው አድርገው ጄኖሳይድ ፈጸሙብን ብለው ከሰሱ። አሁንም እኔ በጣም ግልጽ፣ ይሄው የሽግግር ፍትህ ጦርነት ብለው አሁን ከሚለፍፉ በሽግግር ፍትህ እንዳኝ። የኢትዮጵያ ሰራዊት ሀያ አንድ ዓመት እዚያ ቆይተዋል፣ ባሪያ ሆኖ እንደ ባሪያ እያገለገለ በጉልበቱ በገንዘቡ በሁሉም ነገር ማለት ነው። ሀያ አንድ ዓመት እዛ የቆየ ሰራዊት ነው አሁን ሬፕ አደረገን ገደለን ዘረፈን ምን የሚሉት ያውቃሉ። ኮ ሁሉም ተጋብተዋል እዛ፣ ሁሉም እዛ ተጋብተዋል። አማራ ነው ኦሮሞ ነው ወላይታ ነው ወይም ሁሉም ብሔር ብሔረሰቦች ትግራይ ሀያ አንድ ዓመት የቆዩት እዛ ተጋብተዋል። ከልጆች ከሴቶቻቸው ጋር ይሄ ከሴቶቻቸው ጋር የተጋባ እሱን እንደገና በጀኖሳይድ ይከሱታል በጀኖሳይድ ይከሱታል። አሁን ይህን የሚያውቁት ሰራዊት በጀኖሳይድ ከከሰሱ እውነተኛ ለጀኖሳይድ ከቆሙ ምን ነው ጽዶም ፈጠሩ። የኢትዮጵያ ሰራዊትንም ከሰዋል፣ የኤርትራ ሰራዊትንም ከሰዋል። ያ የፈረንጆችን ልብ ለመማረክ ያደረጉት ነገር አግኝተዋል ድጋፍ፣ አንድ ነገር በተጨማሪ እዚህ ላይ ላነሳው የሚፈልገው ከሰባት ሀገሮች ጋር ተዋጋን ይላሉ። ማን ናቸው ሰባቱ? ኤምሬት ይላሉ። ኢትዮጵያ ይላሉ፣ አገር ሳይሆን ያው እንግዲህ ከምንድነው? ከአማራ ሚሊሻ ይላሉ፣ ከአማራ ፋኖ ይላሉ፣ ከኢትዮጵያ ወታደር ይላሉ። ሁለቱ ደግሞ ማን እንደሆኑ አላቅም። ከነዚህ ጋር ተዋጋን ይላሉ። የኢትዮጵያ ሰራዊት እኮ ኢትዮጵያ እንደ አገር በሙሉ ከምዕራባውያን ጋር ነው እኮ ተወጋችሁ። አውሮፓ አስራ አንድ ነው ምናምን አገሮች ቁጠሯቸው። አሜሪካን፣ ካናዳ፣ አውስትራሊያ ሆል አሜሪካን የአሜሪካን ከአሜሪካን ጋር አላይን የሚያደርጉ አገሮች በሙሉ ከቲፔልፍ ጋር አይደለም እንዴት? የተቆሙት ደግሞ ሰባት አገሮች ጋር ለብቻችን ተዋግተን እንደዚህ አሸንፈን አንደኛ አላሸንፈን በነገራችን ላይ በጦርነት አሸናፊነት ተሸናፊ የለውም። ለማንኛውም ሰራዊቱን የሚመሩ ያሉት ሰዎች ሽፍታ ሌባ ስለሆኑ እነሱ እንዳይያዙ እና ህዝቡ ጋር ደግሞ ሌብነታቸው እንዳይታወቅ አሸነፍናሉ። እኛ አሸናፊዎች አይደለም፣ ማንም አሸናፊ አይደለም። ነገር ግን ወያኔ ተቀጥቅጦ በፍጥነት ፕሪቶሪያ ሰዎች ልቆ በሆነ መንገድ ምንድን ነው ፈርሙና ነፃውጡ ነው የተባለው። ስለዚህ ምንድን ነው ሊጨምር የፈለግኩት ይሄ አሁን ያልኩት ነገር፣ የወያኔዎች የጄኖሳይድ ጉዳይ በዚህ ለመከራከር ወኔ የላቸውም። እኛ ለብቻችን እንደዚህ አይነት ሀገሮችን ተዋጋን ለሚለውን ነገር በዚሁ አይነት መንገድ ማለት ነው። ስለዚህ ቲፒልፍን ወደ ጦርነት የሚያስገባ ፖለቲካዊ ጉዳይ አንጋሽ ነበርኩና ለምንድን ነው ከዚህ ያስወጣችሁኝ የሚል ነገር ነው። ሁለተኛው ደግሞ ጆኖሳይድ የሚባለው ነገር እራሳቸው የፈጠሩት ነው። አንድ ጥያቄ ልጠይቅሽ። ስለ ጆኖሳይድ ወኔ ካላቸው የመጀመሪያውና ዋነኛው ከማንም በላይ ሶስተኛው ወገንም ያጠናው የኤርትራ ሰራዊት እንዲህ አረገ እንዲህ አረገ ተብሎ ሰብአ ፐርሰንት ሬፕ ሉቲንግ እና ይሄ ጀኖሳይድ የፈጸሙት እነሱ ናቸው ተብለው፣ ቲፒኤልፍ ይሄን ተቀብሎ ለተባበሩት መንግስታት ደብዳቤ ጽፏል። አሁን ከኤርትራ መንግስት ጋር ጋብቻ ፈጥረዋል እየላላሳል እና ጀኖሳይድ የሚባለው የት ላይ ነው? ታንኪዩ።